የአድዋ ድል መታሰቢያ ሙዚየም አያቶቻችን በጋራ ቆመው የሰሩትን የነጻነት ገድል የሚያሳይ ሆኖ የተገነባ ነው ሲሉ ከተለያዩ ሀገራት ክፍሎች የመጡ ጎብኚዎች ተናግረዋል። ኢትዮጵያውያን ይህን ሙዚየም በመጎብኘት የጋራ ትርክታቸውን በማጉላት የጋራ ታሪክ ለመገንባት ቁርጠኛ መሆን እንዳለባቸውም ገልጸዋል። አዲሱ ዳዊት የአድዋ ጦርነትና ድሉ የቅኝ ግዛት ጽልመት የተገፈፈበት መላው ኢትዮጵያውያን የሰሩት እንዲሁም ደግሞ ለዓለም ጭቁን ሕዝቦች ሁሉ የነጻነት ቀንዲል ሆኖ የሚያገለግል ነው። እንግዲህ የአድዋ ድል ታሪክ ከዚህ በፊት የካቲት 23 በሚከበሩ በዓላት እንዲሁም ደግሞ የጦር ዋና መሪ የነበሩ አካላትን ሐውልት ማቆምና በስማቸው ተቋማትን ከመሰየም በዘለለ የሚዘከርበት አግባብ ያን ያህል የበዛ አልነበረም። በ2016 ዓ.ም አዲስ አበባ ላይ የተገነባው የአድዋ ድል መታሰቢያ ሙዚየም ግን ድሉ በአግባቡ እንዲዘከር እያደረገ ነው የሚገኘው። እንግዲህ በዚህ ሙዚየም ውስጥ የድሉ መገኘት ትልቅ አስተዋጽኦ የነበራቸው የዳግማዊ አፄ ምኒልክና የእቴጌ ጣይቱን ሐውልት ጨምሮ የ12ቱ የጦር መኮንኖች ሀውል ሀውልት ለድሉ መገኘት ደግሞ አስተዋጽኦ የነበራቸው የተለያዩ የጦር መሳሪያዎች እንዲሁም ደግሞ የፈረሶች የአርሶ አደሮች ስዕልና ሀውልት ሁሉ በዚህ ሙዚየም ውስጥ ይገኛል ማለት ነው። ከተለያዩ የኢትዮጵያ ክፍሎች ወይም ደግሞ ብሔር ብሔረሰቦች ተወክለው የመጡ በጉብኝት ላይ ያገኘናቸው አካላትም ሙዚየሙ የኢትዮጵያውያን አንድነት እና በጋራ የመቆም ታሪክ በሚዘክር መንገድ የተሰራ መሆኑን ነግረውናል። አሁን ለምሳሌ እነዚህ ልታይ ስላለ አንድነታቸው፣ አንዱ ሲቆስል አንዱ እያነሳ እዛን ጊዜ የነበረው የጣሊያን ኃይልና የኢትዮጵያ ኃይል የሚመዛዘን አይደለም። ግን ትብብር ነው፣ አንድነት መንፈስ። አፍሪካ ተገዝቶ ነበር ከኢትዮጵያ ውጭ እዚን ጊዜ በአጼ ምልክ ባቀረቡት ጥሪ ሁሉም የኢትዮጵያ ሰምቶ በአንድነት በመተባበሩ ይሄ ድል መገኘት ይችሏል። እኔ በደንብ አይቻለሁም ማለት ይቻላል። ምክንያቱም ምናልባት ይሄ ሙዚየም በጣም ብዙ ነገሮችን ሊያሳየን ሞክሯል። ምክንያቱም እነሱ ለኦሮሞ ብለው አልነበረም፣ ለአማራ ብለው አልነበረም፣ ለትግራይ ብለው አልነበረም አይ ቲንክ ለተለያዩ ለብሔር ብሔረሰቦች ብሎ አልነበረም። አንድ ኢትዮጵያ ኢትዮጵያዊነት ውስጥ ደግሞ ሰውነት አለ። ይሄንን መጥቶ ሰው ቢያይ ይሄንን ነገር ብረዳ አሁን በየቦታ ይሄ መባላት መጣላት ምናምን አይኖርም። ምክንያቱም ታሪካችን አይደለም አንድነት ነው ታሪካችን፣ ድል ነው ታሪካችን። እንግዲህ የአድዋ ጦርነት እና የድሉን ሁነት የሚዘክረው ሙዚየም እዚህ አዲስ አበባ ላይ በዚህ መንገድ መሰራቱ አድዋ ድረስ በተለያየ አጋጣሚ መሄድ ላልቻሉ ዜጎች እዚሁ ስል በሚፈጥር መንገድ መሰራቱ ትልቅ እድል ነው የሚል ሀሳብ ሰጠውናል። እንደዛው ይነገር ነበር እንጂ እንደዛ መሳሪያዎቹ እዛን ጊዜ ታሪኩ እንደዚህ አንድ ላይ ሆኖ ሰው የማየት አጋጣሚ የለው። የሆነ አንድ ሙዚየም ይኖራል የሆነ ቤተ መንግስት፣ ያ ይሄ በዛን ጊዜ የነበረው ታሪክ አንድ ላይ መቀመጡ ህዝቡም እንዲጎበኝ ማንነቱን እንዲያውቁ አድርገውታል። ማለት ምን ያህል ዋጋ እንደተከፈለበት እዚህ ጋር የምናያቸው ተራራው፣ ጋራው፣ ቁልቁለቱ ምናልባት አባቶቻችን የወጡበትን የወረዱበትን መከራና ሰቆቃ የሚያሳይ ነው። ማንኛውም የአገሪቷ ዜጋ ቀላል ነው፣ በተለያየ ምክንያት እዚህ ሊመጣ ይችላል። ብዙ ነገር ያገኛል፣ ብዙ ጥቅም ያገኛል፣ ብዙ እውቀት ያገኛል፣ ስለ ሀገሩ፣ ስለ ቀደምት አባቶቻችን ታሪክ፣ ድል ብዙ ነገር መማር ስለሚችል ብዙ ነገር ማወቅ ስለሚችል ይህን ሳይ መመለስ የለበትም። እንግዲህ የአድዋ ድል መታሰቢያ ሙዚየም ላይ ለጉብኝት የመጡ ከተለያዩ የሀገሪቱ አካባቢዎች የተወከሉ ጎብኚዎች ትውልዱ ታሪክን ከመዘከር ታሪክን ከማውሳት ባሻገር የራሱን ታሪክ ሰርቶ በቀጣዩ ትውልድ ዘንድ የሚዘከርበትን ስራ መስራት ይገባዋል የሚል ሀሳብ አነስተዋል። አሁን ችግር ነጭ ምናምን አይደለም ድህነት አለ ያው አንዳንድ ችግሮችም አሉ። ይሄን አልፈን ያው በዛን ጊዜ የነበረው አንድነት ብናመጣ የአሁኑ ትውልድ የአሁኑ ወጣት የራሱ ስራ ያስፈልገዋል የራሱ ነገ ማስታወሻ ያስፈልገዋል። ስለዚህ ትብብር ግዴታ ነው። አንድነት የዘመኑ ጀግንነት እኔና አንተ የምንሰራው እኔና አንተ የምናጸናት ሀገር ነገ ከኔና ካንተ በኋላ የሚመጡ ልጆች አሉ፣ ታናናሾች አሉ፣ ታዳጊዎች አሉ። ስለነሱ ማሰብ መቻል አለብን። ለዛም ነው በልጆቻችን አእምሮ ውስጥ ለሀገር የሚጠቅም ነገር በልጆቻችን አእምሮ ውስጥ ለትውልድ ከትውልድ የሚሸጋገር ነገር መስራት አለብን። ከዚህም በፊት አድዋ ላይ እንደዘመተ ሁሉ ኢትዮጵያ ህዝብ ከዳር እስከ ዳር ተሰልፈው ደህንነትን ታሪክ ማድረግ ይኖርበታል።